ኢትዮ ኢንጂነሪንግ ማለት በስሩ በርካታ አምራች ኢንዱስትሪዎችን የያዘ ተቋም ነው። እነዚህ ኢንዱስትሪዎች ደግሞ በተለያየ መንገድ ሲገለጹ አንደኛ የተኪ ምርትን በመተካት ከዚያ አልፎ ደግሞ የኤክስፖርትን በማድረግ ረገድ በርካታ እንቅስቃሴዎችን እያደረገ ያለ ተቋም ስለሆነ ይህን ተቋም መደገፍ ማለት በስሩ በተለይ ኢትዮጵያ ታምርት አንዱ መሰረታዊ አላማ፣ ኢንዱስትሪዎቹ አምራች ኢንዱስትሪዎቹ ያሉባቸውን ማነቆዎች እየለየን የመፍታት ነው። ከክቡር ሚኒስትሩ ጋር ሁነን ይህን ኢንዱስትሪ ስንጎበኝ በተለይ ደግሞ አምራች ኢንዱስትሪዎቹ ያሉባቸውን አንዱ መሰረታዊ ችግር መሰረተ ልማት ነው፣ የኃይል አቅርቦት ነው። የኃይል አቅርቦት ችግር ለመፍታት ደግሞ ለኃይል አቅርቦት የሚያመርቱ አምራች ኢንዱስትሪዎች አሉ። ለምሳሌ ኢትዮ ኢንጂነሪንግ አንዱ ለኃይል አቅርቦት ለመሰረተ ልማት ወሳኝ የሆነውን ትራንስፎርመር የማምረት ሂደት ነው እዚህ ያለን እያየን ያለ ነው። ስለዚህ ትራንስፎርመሮችን በሀገር ውስጥ የማምረት አንዱ ተኪ ምርት ነው። ስለዚህ ትራንስፎርመር አምራቾችን መደገፍ ማለት ዝሮ ዝሮ ለሌሎች አምራች ኢንዱስትሪዎች ኃይል ለሚፈልጉ አምራች ኢንዱስትሪዎችም ችግር ይፈታል። የእሱን ችግር መፍታትም በራሱ ለሌላም ኢንዱስትሪ ችግር የሚፈታ ነው። ስለዚህ እዚህ ላይ ያለው በጣም ድርብርብ የሆነ ጠቀሜታ ያለው ኢንዱስትሪ ስለሆነ እዚህ ላይ ትኩረት አድርገን እያየን ያለ ነው። ምንድን ነው የዚህን ኢንዱስትሪ ችግር ከፈታን የሌሎች ኢንዱስትሪዎቹ በተለይ ከመሰረተ ልማት ጋር ተያይዞ ያሉ ኢንዱስትሪዎችን ለመፍታት መሰረታዊ ነገሮች ናቸው ብሎ መውሰድ ይቻላል። ስለዚህ እኛ ያየናቸው ነገሮች አሉ። በተለይ ይህን ኢንዱስትሪ የበለጠ አሁን ካለው የማምረት አቅም የበለጠ ችግሮችን ብንፈታ ሌላውን ኢንዱስትሪ ችግር እንደፈታን ስለሚቆጠር ለዛ የሚሆኑ ምንድን ናቸው ያሉ መሰረታዊ ማነቆች ብለን የለየንበትና ይህም እንደ ሚኒስትር መስሪያ ቤቱ ወይም ደግሞ እንደ ማኒፋክቸሪንግ ካውንስል ደረጃ መፈታት የሚገባቸውን አሳይመንት ይዘናል። ሁለተኛ እዚህ ፋብሪካ መጣን እንጂ አጠቃላይ ኢትዮ ኢንጂነሪንግ ያሉትን ኢንዱስትሪዎች ምንድ ናቸው፣ አሁን እየሰራ ያለው ስራ ምንድን ነው። ሁለተኛ ደግሞ መፈታት የሚገባቸው ምንድናቸው ብለን ተወያይተን አሳይመንታችንን ወስደናል። ይህን በአጭር ጊዜ ውስጥ ከሌሎች ባለድርሻ አካላት ጋር ተቀናጅተን እንፈታለን። የኢትዮ ኢንጂነሪንግን ላመሰግድ መወደው ባደረግናቸው ተከታታይ የኢትዮጵያ ታምርት ኤክስፖዎች በየአመቱ አዳዲስ ምርቶችን በማሳየት እና ለሌሎችም ኢንዱስትሪዎች አሪያ በመሆን ያንን ተከትሎ እንዲሄድ በማቅረብ ረገድ በጣም ጥሩ ስራ እየተሰራን ያለው ከዚህ ጋር ተያይዞም ደግሞ የትስስር በማድረግ ለምሳሌ ኢትዮ ኢንጂነሪንግ የሚያመርታቸው ምርቶች ኢትዮጵያ ታምርት ላይ ኤክስፖ በማቅረብ ሌሎች አካላት እንደዚህ አይነት ምርት በሀገራችን ይመረታሉ የሚል የኢንዱስትሪው ምን ደረጃ እንዳለ ያሳየበትና ለሌሎችም አምራች ኢንዱስትሪዎች እንደ ግብዓትነት የሚመረቱ ምርቶችን እያቀረበ ስለሆነ በዚህ አጋጣሚ ላመሰግን እወዳለሁ። በየአመቱ አዳዲስ ምርቶችን ነው። በዚህ አመት ደግሞ በጣም በሰፊው ዝግጅት እያደረግን ስለሆነ ኢትዮ ኢንጂነሪንግ ባለፈው አመት ካቀረበው ምርት የተለየ አዲስ ምርት ይዞ እንደሚቀርብም ዛሬ ተወያይተናል። ለዛም ማገዝ የሚገባንን ነገር እንደ አሳይመንት ወስደናል እና እኔ ኢትዮ ኢንጂነሪንግ ከነበረበት በጣም ችግር እየወጣ የተሻለ ደረጃ እየደረሰ እንዳለ ማየት ችለናል።